ማለት ማቆም አለብን፣ ቪዲዮንም መስራት ማቆም አለብን፣ መገናኘት ማቆም አለብን። ሰላም ሰላም ቤተሰቦችዬ እንዴት ናችሁልኝ በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩኝ ዛሬ ደግሞ በማርኬና በቤዛ እንዲሁም ስለ ሄሉ አንዳንድ ነገር ለማለት ነው የመጣሁት። ብዙዎቻችሁ ስለ ሄሉና ስለ ማርኬ አንድ ላይ አድርጌ ሳመጣቸው አትወዱም ምክንያቱም ሄሉን የምጠሏት አላችሁ። ሄሏን ጠልታችሁ ማርኬን የምትወዱ አላችሁ። ማርኬን ጠልታችሁ ሄሉን የምትወዱ አላችሁ። እና በመጀመሪያ ውዶቼ እነሱ በደህናው ጊዜ ጥሩ ጊዜ እያሳለፉ ነበረ። እጅግ በጣም መልካም ጊዜ እያሳለፉ ነበረ። እንዲሁም ደግሞ በጊዜው ይዋደዱ ነበረ። አሁንም ደግሞ እኔ እርግጠኛ ሆኜ ልናገር እችላለሁ ሄሉና ማርኬ ተለያዩ እንጂ አልተጠላሉም። ይዋደዳሉ። ተለያዩ እንጂ ይዋደዳሉ አሁንም። ይሄን ደግሞ በምን መሰላችሁ የምታውቁት? እስኪ ንገሩኝ። ሄሉና ማርኬ የነበሩበትን ጊዜ እና አሁን ማርኬ ከቤዛ ጋር ያለው ጊዜ እ ሄሉ ካለአዛር ጋር ያላት ጊዜ እስኪ እንደው ልብ ብላችሁ አስተውሉ። አንድ ነው አንድ ነው? እስኪ ንገሩኝ። በፍጹም አንድ አይደለም። አንድ ቀን ደስተኛ ይሆናሉ፣ አንድ ቀን ይከፋሉ። ሄሉ ጭራሽ ነጭናጭ ሆናለች ከእሱ ከተለያየችው እናት የነ ምክንያቱም ፈልቃ ሰው ብሄድ ሰው ይመጣል እንላለን። አንዳንድ ጊዜ ግን የሚመጣው ሰው ሁሉ ሰው ላይ ሆን ይችላል ሚሄደውም ደግሞ ምንድነው፣ ካላወቁት መንፈስ ቅዱስ የለመደው ሴጣን ይባላል። አንዳንድ ጊዜ አዲስ ባህርይ መልመድ፣ አዲስ ጸባይ መልመድ፣ ብቻ ብዙ ብዙን ነገር ማለት እችላለሁ። ግን እዚህ ጋር ሄዱን እና የማርኬን ጉዳይ ልዝጋው ግን አንድ ትክክለኛ ነገር ስነግራችሁ ሄሉም ደስተኛ አይደለችም። ከማርኬ ከተለያዩ በኋላ ማርኬም እንደዛው፣ ሁለቱም ከባድ ከባድ ችግር ላይ ናቸው። አሁንም ቢሆን ሄሉም እንደምታውቁት ነው። ማርኬም እንደምታውቁ እንዳያችሁት ነው። ግን ነግሬያቸዋለሁ። እነሱ ተለያዩ እንጂ አልተጠላሉም፣ ይዋደዳሉ። የተለያዩበት ምክንያት ደግሞ የራሳቸው ምክንያት አሉ አይገናኙልኝም እንጂ አይሳካልኝም እንጂ ምን ጊዜም እንደምለው ሄሉና ማርኬ ቢታረቁ ደስተኛ ነኝ። ግን አይሆንም፣ አይሆንም በፍጹም አንዳንድ ሰዎች ቲክቶክ ላይ የሄሉንና የማርኬን ፎቶ እያደረጋችሁ የምትወጡ ልጆች አላችሁ ይታረቁ እያላችሁ ቢሆን ደስ ይላል። ግን እነሱ የተለያዩት ማንም ገብቶባቸው አይደለም። ማንም ተለያዩ ብሏቸው አይደለም። የራሳቸው ሚስጥር የራሳቸው ምክንያት አላቸው። እነሱ ደግሞ እሷም የእሷ የራሷን ህይወት ጀምራለች። ማለት ያው እየኖረች ነው። ከሌላ ሰው ጋር ነበረች አሁን ቢጣሉም ካላዛር ጋር ቢሆን፣ ማርኬም ደግሞ ከቤዛ ጋር አሁን ቢጣላም ህይወት ጀምሯል። ኦልሬዲ ያው ቪዲዮ አብረው እየሰሩ ነው። ግን ፍቅር ቤዛና ማርኬም አልጀመሩም፣ አልአዛርና ሂሉም አልጀመሩም። እንግዲህ ከዚህ በኋላ ያለው የማርኬና የሄሉ ግንኙነት እኔ እንጃ። እኔ ቢሆን ደስ ይለኛል እንደነገርኳችሁ። ግን ይሆናል ላይሆንም የሚለው አላቅም። ማርኬ ወደ ማርኬ ስመጣ ማርኬ እኔ በጣም የምወደው ከሚዲያ ካሉ ሰዎች በጣም የማደንቀው ብርቅዬ ዩቱበር ጨዋ ዩቱበር ቢኖር ማርኬ ነው። እኔ ማርኬን በጣም ውድ አለሁ ሲነኩብኝ ራሱ አልወድም። ማርኬ በጣም የዋህ ልጅ ነው፣ ግን ማንም ይጠቀምበታል ማለት በየዋህ ጎኑ እየ አሁን ይህ የበቀደም ቪዲዮ በየዋህ ጎኑ ገብተው እሱን ለመጉዳት ህይወቱን ለመበጥበጥ ያደረጉት ትልቅ ሴራ ነው። ምክንያቱም የዋህነቱን የሚያውቅ በጣም የሚጎዳ ልጅ ነው። በዚህ አጋጣሚ ማርኬ እባክህ ራስክን ጠብቅ። አንተ የዋህ ልጅ ነህ፣ ምንም አታውቅም። ስለዚህ እባክህ ራስህን የምትጎዳበት ቦታ የት ነው? ለእኔ ጥሩ ቦታ የት ነው? ቢያንስ ዙሪያህን፣ አካባቢህን ቃኝ። ከማን ጋር ነው መቅጠም ያለብኝ? ከማን ጋር ነው? አንተ የዋህ ልጅ እና ጨዋ ልጅ ነው። ዩቱበር ላይ ዩቱብ ላይ ከዩቱበሮች እንደ ማርኬ ጨዋ አለ ብትሉኝ እኔ እንጃ። በጣም ጨዋ ልጅ ነው። ስሙን አንዳንድ ልጆች ታጠፋላችሁ። ታው እንደ ማርኬ ጨዋ ልጅ የለም። እና በቀደም የተለቀቀ ቪዲዮ ሴራ ነው፣ ያንን አየች ቤዛ። እውነተኛ እንደ ሰውኛ ስንፈርድ፣ እንደ ሰውኛ ስንናገር ቤዛም እውነት አላት፣ ትክክል ናት ማለት እውነት አላት። ቤዛ እውነት አላት፣ በእሷም አይፈረድም አሁን ላይ እንግዲህ ትላንትና ቤዛን ጠርቶ ስላደረግሽ ሊ ነገር አመሰግናለሁ፣ አብረን ስላሳላፍናቸው ጊዜዎች እጅግ በጣም አመሰግናለሁ፣ እና ከዚህ በኋላ መለያየት አለብን፣ አብረን መቀጠል የለብንም፣ እዚህ ጋር መቆም አለበት ብሎ ነው እንግዲህ ቤዝዬን ሲያስለቅሳት ነበር። ትላንት በጣም እያለቀሰች ነበር ቤዚ እና ቤዚ ደግሞ ያንተን ማጣት አልፈልግም ለምንድን ነው ስትለው በቃ አንቺ ሰላም እንድትሆኚ ከኔ መራቅ አለብሽ። ሰው ምንድን ነው ምን ምንድን ይሄ ነገር? እስኪ ነገሩኝ ውዶቼ፣ ለእኔ በጣም ጥያቄ የፈጠረብኝ ከኔ ጋር የሆነ ሰው ማንም ሰው ሰላም አይሆንም ማለት ምን ማለት ነው? ማርክዬ ማን ነው ያስፈራራህ? ሰው አለ ወይስ ከቤዛ እንድትርቅ ያደረገህ ሰው አለ ነው ወይስ አንተ የእውነት ወደ ሄሉ የመመለስ እቅድ አለህ? ሄሉ እንግዲህ በእናንተ ምክንያት ነው የተጣሉት እንዳንል አልዓዘር ነ ሄሉ እንግዲህ፣ ማንቻችሁ ቀድማችሁ እንደተጣላችሁ አይዱ አላስታውስም። ማለት አልዓዘር ሄሉ ናቸው የተጣሉት መጀመሪያ። ምክን ማስታውሰው ነገር ቢኖር ሁለቱም የተጣሉት በአንድ ሰሞን ነው፣ በአንድ አካባቢ ነው። ቀኑን ግን አላውቅም፣ አላስታውስም። እና ለምንድን ነው ይሄ የሆነው? ለምን እንደዚህ ሊሆን ቻለ? ምን ተፈጥሮ ነው? ቤዛን እሷ ልክ ናት። ምክንያቱም አይታለች፣ ያየችውን አይታለች። ስሜታዊ ሆና ተናግራለች። በእርግጥ ቤዛ ጋር ልጅነትም አለ። መረጋጋት አልታየባትም። ቶሎ ብላ ነው ቦግ ያለችው። ግን ቦግ ማለትም ደግሞ መቅናትም ይገባታል። ምክንያቱም ያየችው ነገር ነው። አይታለች በቃ እና ሲጀምር ደግሞ የይቅርታ ልብ ከሌለን መጀመሪያም ወደ እንደዚህ አይነት ሪሌሽንሽፕ መጀመር የለብንም። እዚህ እንግዲህ ማርኬ አንተ በወዲህ ምንም ነገር ከሌለ የተፈጠረ ችግር ካለ ነገራት። ግን ቤዛ ያረገችው ነገር ለመለያየት የሚያበቃችሁ አይደለም። እውነት ለመናገር እንደ ሰው ስናወራ ማለት ነው። ምክንያቱም እሷ የሚያየችው ነገር አለ አንተም እውነት አለ ያጠፋው ያ በመካከላችሁ የገባው ሰው ነው እሱ መቀጣት ካለበት ይቀጣ እንጂ ቤዛ አይደለች የምትቀጣውና አንተም ወደ ራስህ ተመለስ ማለት ሴት ልጅም እንደዚህ ስታለቅስ ደስ አይለኝም ምን ማለት ነው ቤዛም እንድታለቅስ አልፈልግም በእርግጥ ያው አንዳንድ ጊዜ አንተ ምናልባት ምክንያት ሊኖር ይችላል ማለት ከባግራውንድ ምንድን ነው ያስፈራራ ሰው አሉ ወይ እኔ የተረዳሁት አሁን ከቤዛ እንዲርቅ ያደረገው ሰው አለ ማለት ነው። እና ይህ ነገር በመፈጠሩ በጣም አዝኛለሁ። ግን ቤዛ፣ ማርኬ ብትቀጥሉ ደስ ይለናል። ምክንያቱም ከዚህ በኋላ ከሄሉ ጋርም ተገናኝተ መቀጠል የምትችሉበት አይነት የሚፈጠር አይመስለኝም። መገናኘትም ካለባችሁ ደግሞ እችኛዋን ጎርታ አይደለም ምክንያቱም ችም እያለቀሰችብህ ወደዛች ብትሄድ ሌላ ችግር ነው የሚመጣው። እና ይሄኔ ሀሳብ ነው የተሰማኝና የተናገርኩት ደናውኑ